አዳምጭኝ ልጅቷ መሆኗን እርግጠኛ ስትሆኝ ነዋ። የሰው ስም ማጥፋት፣ እርግጠኛ ነኝ። እርግጠኛ የሆንሹ በምንድን ነው? እርግጠኛ የሆንኩት አንደኛ ነገር የሆነ ሰው የሆነ ሰው አንድ ቤት እየኖረ አብሮ እየበላ አብሮ እየጠጣ እንደ አንድ አእምሮ እንዳለ አብራችሁ አልኖራችሁም። አስራ አምስት ቀን ነው እንጂ የተቀመጣችሁ አብራችሁ አልኖራችሁም። አንድ ቀን ከሆነ አብረች ተበላሽ፣ ተጠጣሽ የሚባል ነገር የለም። ይሄ የመጀመሪያ ስህተቱ የቤት ሻከራይ ነው። አንድ ሰው የሚመጣው ለመጠለል ከሆነ ለመጠለል ነው፣ ለመከራየት ከሆነ ለመከራየት ነው። አንድ ሁለተኛ፣ ይቺ ልጅ አስራ አምስት ቀን አስጠጉኝ ብላ አስጠጋችኋት። ዋቴ አስራ አምስት ቀን አይደለም ቤት ተከራይ ነች። ቤት ተከራይታ ነው የተቀመጠችው። አስራ አምስት ቀን የተቀመጠችበት ስራ ፈታ የተቀመጠችበት ስራ ግ ስሚ እየዞረች የሰው ብር እንደምሳርቅ ከሆነ ቦታ እንደ ቦታ ምን ማስረጃለሽ? የሆነ ቦታ እንደ ቦታ እንደመጣች መጀመሪያ ከመጣችበት ስጠፋብን ብሬ ሲጠፋብኝ መጀመሪያ ከመጣችበት እጃዛ ቤት ያም እዛ እጃዛ ቤት ስንሄድ ኩላሊት በሽተኛ እንደሆነች መዳሟ ብር እንደከለከለቻት ነው የነገረችው። እኛ ቤት መጣ ደግሞ ያለችው መዳሜ ተሳፍራብኝ መዳሜ ስትመጣ ወደ ስራ እንደምመለስ ነው ያለችው። ስራ መጥቶ ኢቭን ስራ ሲመጣ ዛሬ ስራ ገቢ ምናምን ስትባል፣ እሺ። እዛ ጋ ሌላ ነው። እዛ ጋ ያንቺን ቆይ፣ ስም ያንቺን እኔ ለምሳሌ ጥያቄ ልጠይቅሽ። እኔ ቤመጣሽ ተከራይሽ፣ እኔ አከራይ ነበር ኳልኩሽ፣ ተከራይሽ፣ እኔ ያንቺን ሻንጣ መጠበቅ የአንቺን ብር መጠበቅ የአንቺን ደህንነት መጠበቅ የማን ስራ ነው? ካከራይ ነው እሱ። ስለዚህ አንቺ መቀበል ያለብሽ ካከራይ እንጂ ከሄደችው ልጅ አይደለም። ልጅቷ ምን ሆና እንደሆነ ምን ታውቂያለሽ? ምን ሆና እንደሆነ ከዛ ቤት ውስጥ ወጥታ ለአንቺ ሁለት ሺ ስምንት መቶ ብር ብላ የወጣችው ወይም ደግሞ የአንቺ እሷ መሆኗን አንድ ጥያቄ ልጠይቅሽ፣ ሱሱ እኔ ከሰረኩ እኔ መሆኔን ለማስታወቅ ነው እዛ ውስጥ ሽቱ አድርጌልሽ የምቀመጠው? እሺ፣ ለምን አስገባቸው? እሺ፣ ለማስታወቅ እሷ ማስገባቷን። እንዴ፣ እንዴት አወቅሽ? እስከ ዛሬ እኮ ማንም ከማንም ጋር እቃው ጠፍቶበት አያውቅም። እሱ ሌላ ጥያቄ። ዛሬ ጠፋ፣ ዛሬ ጠፋ። እስከ ዛሬ አልጠፋም ምንም። ዛሬ የሆነብኝ የሆነብኝ፣ እኔ የተናገርኩት ዛሬ። ሱሱ ስትናገሪ መጀመሪያ በቃ ድፍን አርገሽ ሳይሆን በሁለት በሶስት መንገድ ማየት አለብሽ። ምክንያቱም አንድ ነገር ልንገርሽ፣ አንቺ ተበዳይ ነሽ፣ ምንም ብትይ ትክክል ነሽ፣ አይኖ እረዳሻለሁ። ግን ልንገርሽ፣ እኔ ቤት እስካመጣሁሽ ድረስ ሀላፊነቱን መውሰድ ያለብኝ ማን ነው? እሱ አከራይ ነው፣ እሱም ቤት አከራይ ነው የሚመለከተው። አንቺ እዛ ቤት ውስጥ ስትገቢ ሁለት መቶ ብር ከፍለሽ ነው ከደህንነትሽ ጀምሮ ከቃሽ ስራ ስትጂ ወርቅሽን ምንሽን ምንሽን አሽገሽ ነው እዛ የምትሄጁ አይደል እንዴ? አይደል? አንቺ ባለሽበት ከተዘረፍሽ፣ አንቺ ባለሽበት የሆነ ሰንበዲ መቶ ብርሽን ከአንቺ ወስዶ ይዞብሽ ከሄደ ነገ ምን ሊመጣ እንደሚችል ማስተመገመት አለብሽ። ይዞ መሄዱ አይደለም የሚቆጮው፣ ሱስዬ አንቺ ሻንጣ ውስጥ ሆን ተብሎ የልጅቷ ሽቶ ተቀምጦ ሲገኝ አንቺ ምን ታስቤለሽ? ጥያቄ ልጅቷ ምን ለመሆን ነው ሽቶ የምታስቀምጥልሽ? ለንች አላቅም። አሁን ላይ ፎቶ አለ። ራሱ በስንት መከራ ነው አከራይቷ የሰጠችኝ። ጀስት ከሳምንት በላይ ይህም እንትን ፍርድ ቤት ሁሉ እጅ አለሁ። የሚገርምሽ ነገር ክስ ሁሉ መስርቻ አለሁ። ምን አሉሽ? ጎበዝ ጎበዝ ክስ ሁሉ መስርቻ አለሁኝ። አከራይቲቱ ትጠየቅልኝ። ቤት ያከራየችን እኛ ቤት ያለ ነው፣ አምስት ልጆች ነን። ስለዚህ ሁሉም አሻራ ይስጡልኝ ብዬ በሰዓቱ ግን ማንም ፖሊስ ሊመጣልኝ አልቻለም። ሳሪ እኔ ይሄን ብር እንዴት ብዬ እንዳመጣሁት ፎቅታ ሰርችለክስ ማስረታሽ አልሱሱ ክስ ከመሰራትሽ፣ ክስሽ ምን ላይ ደረሰ? ክሱ ምንድን ነው? እኔ አምስት ሰው ልትከሺ አትችይም ነው የተባልኩት አው አምስት ሰው ልከሽ የማትችው። ምክንያቱም ምንድን መሰለሽ፣ እዛ ቦታ ላይ ያከራየችሽ ሴትዮ ናት። አከራይሽን ነው መክሰስ ያለብሽ፣ ምክንያቱም አከራይታኛለች ብለሽ ከዛስ። ጠይቂ። ከዛስ ምን ሆነ? በቃ ተዘግቷል ነው። ዘጉብኝ። ለምን? ተሞረጃ ነው ያለኝ። እንግዲህ ተመልሷል ነው የሚለኝ። እንግዲህ ምክንያቱም አሳማኝ ምክንያት የለሽም አንቺ በሰአቱ ፎቶ ተጠየቅኩኝ። የለኝም ፎቶ ግን ከአከራይቱ ከነበረ አንቺ ኃላፊነት አለብሽ ስለዚህ ወይ ፎቶ አንስጭኝ፣ ወይ ከመጀመሪያ ከመጣሽበት ቤት ተናገሪ ስላት፣ እንዴት ኔ እንደዝ ትይኛለሽ? ኔ በቃ የሆነ ሌላ ነገር ሰራት። ገባሻ? ምክንያቱም እሷ እኔ ከሰረኩ እኔ ልንገርሽ፣ ሰላሳ ልጆች ጋር ኖር ያለው ሱሱ ልንገርሽ፣ ማርያም እናምሽ፣ ሰላሳ ልጆች ላይ በቅርቡ ቤቱ ስለቅ፣ እቃችሁ ጉሰዱ ቤት ኪራይን ከፍላችሁ እቃችሁን ውሰዱ፣ እቃችሁን ውሰዱ እያልኩ እናገራለሁ። ምክንያቱም አንድ ሰው አከራይ እስከሆነ ድረስ ሄደው ያውቃሉ፣ የትም ቦታ ውለው ያውቃሉ፣ አድረው ያውቃሉ፣ ስራቸውን ሰርተው መጥተው ያውቃሉ። አንድም ነገር አንድም ነገር ከልጆቹ የፀጉራቸው ዘለላ እንዲነካ አልፈልግምም። ከኔ ጋር የኖሩ ልጆች ይመጣሉ። አንድም ነገር የእነሱ እንዲጠፋ አልፈልግም። ምክንያቱም እነዚህ ልጆች ሳከራያቸው ለጥቅሜ ነው በአንድ ድንጋይ ሁለት ወፍ ነው። አንደኛ እኔ ተጠቃሚ ነኝ፣ ደግሞ በቃ የመጀመሪያው ነገር እኔ ተጠቃሚ ነኝ። ሁለተኛ ደግሞ ከሰው ጋር ተሰባስበሽ ስትኖሪ እነዚህ ልጆች እንደ እህት፣ እንደ ቤተሰብ፣ እንደ ጥሩ አድርገሽ ትመሪያለሽ። መጀመሪያ እኔ ቤቴ ውስጥ የማስገባውን ሰው የማስጠልለውን ሰው ሳላቅ የአንቺን ብር ዛሬ ይጠፋ፣ ነገ ደግሞ የሆነ ሰንበድ ህይወት ቢጠፋስ እሷ ምንድን ነው ያለችው? እኔ እንደዚህ እዚህ ቤቴ ሲኖር ሰው እንደዚህ ተሰርቆብኝ ያቅም? እንዴት በቃ እንዴት? ልጅቱ ስለጠፋች ነው ብር የጠፋብኝ። አምጭ ስላት በቃ ካሜራ፣ ኢቨን ካሜራ ሲኩሪቲ ዛ ቢልዲንግ ላይ እንደ ይሄ ማታ ነው መሰል የሚገባው ማለት ነው። ኢቨን የሲኩሪቲ ቁጥር ክፈችልኝ፣ ምክንያቱም ፖሊሶቹ ሊመጡልኝ አልቻሉ። ኢቨን አሻራ ሁሉ እንዲሰጡልኝ ይፈልጊያለሁ ገባሻ። እዛ ሻንጣይም የነካ ሰው አሻራ እንዲሰጡ ይፈልጌ ነበር በሰዓቱ ማለት ነው። ሲኩሪቲ እንኳ ኮምፕሌት እንዲያቀርብልኝ ለሾርጣ ስጭ ስናት ልትሰጠኝ አልቻለችም። ህጅ ክሳሽ እንደውም ሻንጣይን የን አውጥታ የጣለችብኝ ገባሻ። እኔ ሀቅ ካለኝ እኔ ሀቅ ካለኝ ግን አልወጣሁም አልወጣሁም። በሰዓቱ ሻንጣ ያንን ብጥለው አልወጣሁም። እኔ አልወጣም አልኳት። ማሬ ብርሽ አንቺ የት እንዳለ ማወቅ አለብሽ፣ መጠራጠር አለብሽ። እኔ እኮ ሱሱ ልጅቷ አልወሰደችም፣ ወስዳለሽ ልል አልችልም። ምክንያቱም ኢቪደንስ ያስፈልጋል። ልጅቷ ከእናንተ ቤት ተነስታ የወጣችበት በምክንያት ነው። የአንቺን ብርም ወስዳል ሊሆን ይችላል። ኢትኪ ኖርማል ነው። በቃ አንድ ሰው አመል ካለበት ብዬሻለሁ። አለበት አለበት። ግን አንድ ጥያቄ ልጠይቅሽ፣ እንዴት የልጅቷ ሽቶ አንቺ ቦርሳ ውስጥ ተገኘ። እንግዲህ ሳር እሱን አገኘ። ሻንጣዬን ሳወጣ ከሸከ ልብሴ ጋር አገኘሁኝ። አየሽ? ስለዚህ እኔ አሁን ለምሳሌ ከሰረኩሽ እንደጥመጣል ምን አስፈለገ? ለምንድን ነው የኔን ሽቶ ሽጠሽ እንድትጠቀሚ ነው? ወይም ደግሞ ገንዘብሽ እንዲተካልሽ ነው? አይደለም። ኔቨር ኤቨር አላደርግም። ስለዚህ አንቺ መጀመሪያ ማጤን አለብሽ፣ መጎበዝ አለብሽ ልጅቷ ላይ ብቻ ነው ምን ትደመድሚያለሽ ወታ ወጣ ስለሄደች ይቺ ልጅ እኮ ተጠግታ ነው የምትኖረው ከእናንተ ጋር ወይም ደግሞ ለጊዜው ተከራየች አስራ አምስት ቀን ምን ሆነ እንደሄደች ምን ታውቂያለሽ ማማ ምንም ችግር አልተፈጠረባትም ጸብ የላትም ከእኛ ጋር ወይም ከእሷ ጋር ጸብ የላትም ምን ታውቂያለሽ ምን ታውቂያለሽ ሱሱ ምን ታውቂያለሽ በአንድ ቤት አይደለም የምትኖሪ ሳሪ ለምን ለምን አሁን ለምን ሊሄደችው ልጅ ላይ ብቻ አልደፈደፍሽም ለምን ልጆች ቆይ ማሪ አብረው የነበሩት ልጆች ሌሎቹ ከእነ አከራይዎቹ ለምን እነሱን አልጠረጠርሻቸውም ልጅቷ ቤቱን በሩን ከፍታ ስለወጣች ብቻ ማሬ ምን መሰለሽ እነሱም መሀላ ሁሉ አስመያለሁ ብችል ኑሮ ቢመጣልኝ ኑሮ ክስ ሁሉ መስርቻለሁ አልኩሽ ውጤ ገባሻ ግን ሾርጥ አልመጣልኝም። በሰአቱ ላይ ያልመጣልሽ እኮ ኤቪደንስ ስለሌለሽ ነው። ኤቪደንስ የለሽ፣ ምክንያት የለሽ። ለምታደረግ ስራ እዚህ ሀገር ፖሊስ ያለምንም አይመጣም። መጀመሪያ አሳማኝ ምክንያት መኖር አለበት። አንቺ ብርሽ ለመሰረቁ ብርሽ እዚህ ቦታ እንደዚህ ለመሆኑ በመጀመሪያ ደረጃ መጠየቅ ያለብሽ የመጀመሪያ ነገር አከራይሽን እንደ ኃላፊነት ማንንአገራዊም አንድ ኃላፊነት ስጠይቃት ሻንጣይ በቃ እንዴት ተጠየቅኩ እንዴት ቤቴ ይበላሻል ብላ ሁሉ ሻንጣ ለምን ወዳ ነው የምታመጣው? ይቺን ይዘሽ ተገደሽ። አንቺ እዛ ቤት ውስጥ ስምንት ሁለት መቶ ብር ነው ምከፊው አይደል? ለመኖር ስ አንድ መቶ ዘጠና ብር ብትሰጪ አትቀበልሻለች። ኖ ሰላም ፈልገሽ አይደለ የተጠጋሹ? እዛ ቤት ሰላም ፈልገሽ አይደለ እንደ ዛ ቤት የገባሽው? ሰላም ፈልገሽ ደህንነትሽን አይደል? ዛሬ ብርሽ ነው የጠፋው፣ ነገ ሌላ ሰው የሆነ ሰው ቢገደልስ እንግዲህ አላውቅም ልትል እንደሆነ እንደዚህ። ስለዚህ አንቺ መጠራጠር ያለብሽ አንገት እንደዚህ የተፈጠረው እንደዚህ እንደዚህ ለማየት ነው። ስለዚህ አዙረሽ ማየት አለብሽ። እንደውም ፒስ ሆነሽ፣ በጣም ጎበዝ ሆነሽ፣ አመዛዛኝ ሆነሽ ልጅቷን በሰላም አገኝተሽ ያለውን ነገር መጠየቅና ማወቅ አለብሽ። ሁለት ሺ ስምንት መቶ ብር እዚህ እኛ እንሰጥሻለን። ልጅቷ ቁጥሯ ካለሽ ስጭም እናወራታለን። እኛ እናዋጣልሻለን። ችግር የለም ምክንያቱም ለፍተሽ ሰርተሽ፣ ግን የልጅቷም ሀቅ ያንችን ማቅ መውጣት አለበት። ይህን ነው እንፈልገው ሳርዬ። ስለዚህ እኛ እንፈልጋታለን። ልጅቷን እናወራታለን። እሺ እንጣናለን። ልጅቷም የራሷ ችግር ሊኖርባት ይችላል። ከዛ ቤት ውስጥ ወጥታ ስለሄደች ብቻ ልጅቷ ሰርቃለች ማለት ኔቨር ስህተት ስህተት፣ የመጀመሪያው ስህተት። ሁለተኛ መግባት ያለብሽ የምትከበሪበት። ዛሬ ብር ስጠፋ፣ ነገ ደግሞ ህይወትሽ ሊጠፋ ይችላል። ትክክል ነች። ዛሬ እና በቃ የሆነ ነገር ማግኘት እፈልጋለሁ። ምክንያቱም ይህን ስራ ደክሜበታለሁ፣ ይህን ብር ደክሜበታለሁ፣ ለፍቼበታለሁ። ወላሂ ኢቭን ለበዓል እንኳን ለራሴ ልብስ እንኳን ሳልገዛ ነው ይህን ነገር የሰሩት። ያ ደግሞ የሚሆነው መጀመሪያ ደረጃ ልጅቷን አግኝተን አጣርተን አውቀን ሲሆን ብቻ ነው። ስለ ልጅቱ የት ነው የምትገኘው? ስልኳን እኮ አጥፍታለች። ምን ቸገረሽ? ምን ቸገረሽ? ፎቶ አለሽ አይደል? አሁን ዘዴ ነገር ዘዴ አለሽ። አንቺ ቪዲዮ ትሰሪልሽ፣ ቲክቶክ ላይ ቪዲዮ ትሰሪልሽ፣ ፊትሽ እየታየ ፎቶ ለጥፈሽ የእሷን ፎቶ፣ እንደዚህ እንደዚህ አይነት ነገር አብረን እንኖር ነበረ፣ በዚህ ጊዜ ውስጥ እንደዚህ እንደዚህ አይነት ነበር፣ ስለጠፋኝ ይቺ ልጅ ናት የወሰደች ብብለሽ ቪዲዮ ስል እኔ ያንን ቪዲዮ ድዩት አደረግና ልጅቷ ያለ ስሟ ስም እንደተሰጣት ሀቀኛ ከሆነች እንድትመጣ እናገርልሻለን። ከዛ በኋላ ልጅቷ ትመጣለች። ልጅቷ መጣ ከጠየቅን በኋላ ልጅቷ ቸግሯት አንሷት ብር ፈልጋ ከሰረቀችሽ ችግር የለም፣ ሰርታ ትከፍላለች። ልጅቷ ካልሰረቀችሽ ግን ተመልሰሽ ተመልሰሽ ስምሽን በማጥፋት ልጅቷን በማጥፋት ይቅርታ ትጠይቂያለሽ። አከራይሽን ትጠይቂ አደርጋለሁ። ስለዚህ አሁን ጁጌና ነፂ ፎሎ ያደርጉሻል። ቪዲዮ ስትሰሪ ወደ እነሱ ጋር እኔ ሜንሽን ስለማልደረግ ጁንንም ነፂ መሽ ታደርግ ያለሽ በውስጥ ትልኪያለሽ። ፎቶሽ እየታየ ፎቶ እየታየ ፎቶ አንለጥፈሽ ትሰሪያለሽ። ትለጥፉ ልጅቷ ሀቅ ካላት ትመጣለች። ትለጥፉ ለምን ትለጥፉ? እኔ ሌባ ከተባልኩ ሌብነቴ ለማረጋገጥ እመጣለሁ። ስለዚህ ልጅቷ እንደዚህ እንደዚህ ያርገኛል ብላ ትለጥፍ። ምን ችግር አለው? ልጅቷ የራሱ ልጅቷ ሴት ናት። ለምመመሪያ ቁጥሯን ግን ስጭንና እንሞክርላት። ቁጥሯን ስጭ ለጁና ለነፂ እንሞክርላታለን። ሲም ሲምካርድ ያወጣላትን ሰው ታገናኝናለሽ። እና ወራታለን ሲም ካርድ ያወጣላት ሰው ማን ነው? አስራ አምስት ቀን ተቀምጣ እንዴ ሲም ካርድ አወጡላት? ይህንን ሁሉ እናጣራለን። መንገድ ሀዲቃ ቦታ ስላገኘቻት ነው ቤት ፈልጋለኋለች አለች ሲም አወጣችላት የሚባል ነገር የለም። አንድ ሰው ቤት ስለፈለገ ሲም ካርድ ይወጣለታል? እንግዲህ እሱን አላውቅም። ወ ሀዲቃ ቦታ ለምን ታገኛታለች? አሁን ተከራይታ አደል የመጣችው? አዎ የመጣችው ሀዲቃ ቦታ ጠይቀቻት እዛ መጀመሪያውን ቤት ሄደች። መንገድ ላይ አግኝታት ነው ልጅ። ሁለቱ የሁለቱም ልጆች ስልክ አለኝ። ስለዚህ ከዚህ በፊት ተከራይታ የምትኖርበት ቤትም ካለ አንቺ ቪዲዮ ስሪ። ከዛ በኋላ ቪዲዮ ስሰሪ እኛ እዚህ ጋር ላይቭ ላይ እንከፍታለን። ትመጫለሽ። ይችን ልጅ አቃታለሁ የሚል አይጠፋም፣ ይመጣል። በእርግጠኝነት ይመጣል። እኛ ስለምናቅ ነው። ይመጣል። ሶሻል ሚዲያ ነው። ሌባማ አለ። ግን እኔ እንትን የሆነብኝ ልጅቷ አልሰረቀቻትም ለማለትም አልችልም፣ ምክንያቱም አላውቃቸውም። ሰርቃታለችም ልላለች። ግን ልጅቷ የሱሱን ብር ከሰረቀች ሽቶ ለምን አስቀመጠች? ጋይስ፣ እያወጣሁ ነው የሰጥፋት። ሽቶ እንደጠፋት ቀድማይታ ከሆነ እሷ ልጅቷ ሽቶዋ እንደጠፋት ቀድማይታ ይህ ቤት አይሆነኝም ብላ እኮ ወጣ ይሆናል። ምን ይታወቃል ሲጀመር ሽቶ ሱሱ ሻንጣ ምን ይሰራል? ነጽይ እንዴት የሰው ሻንጣ ተከፍቶ እንዲህ ማን ነው ሽቶ ብዬ ራሳቸው ቁጭ ብለው ሁሉ በእጇ ነው በአከራዬ ነው የሰጠሁት ሁሉ ነው ማለት አይ በጣም መሰሪ ናቸው። የልጅቷን ስም ለማጥፋት የልጅቷን ሁኔታ ለማጥፋት ይህንን ተጠቅመው ሊሆን ይችላል። አናቅም ግን ደግሞ ልጅቷ ተገኝታ አቋ መውጣት አለባት። ከወሰደች ራሱ እንከፍላለን። ተቸግራ ከሆነ ችግር መጀመሪያ የሁሉም ሻንጣ ማለት ነበረባት። አንችም ሱሱ ትክክል እንዴት፣ ከሁሉም ሻንጣ ተለይቶ አንቺ ውስጥ እንዴት ይቀመጣል? የእሷ ሽቶ ከሁሉም ሻንጣ ተለይቶ አላቅም። ወላሂ ከሁሉም ሻንጣ እኔ ነኝ የተዘረፍኩት፣ እኔ ነኝ የተመናጨኩት። ኢቨን እሺ፣ አከራይሽ የራስሽ ጉዳይ እዚ ላይ ዘጋ ያለችኝ፣ አታቂኝም፣ አላቅሽም እና ስንት ዓመት ተቀመጥሽ? እሷ ጋር ስንት ጊዜ ማሚን? የእዛ ቤት አዲስ ነ። ሲጀመር እኔ በጓደኛ ነ የሄድኩት። እኔ ግን ጓደኛ ያለች በሰው ነ የሄድኩት። ገባሻ? ጓደኛ የዛ ቤት ነው የምትኖረው፣ ኑራለች። እዛ እሷ ው ጓደኛ የዛ ነው የምትኖረው። ጓደኛ ያለች ምን አለች ጓደኛ ጓደኛ እንዴት ማለት እሷ ጋ ነው የተወራወሩት ቃላት ምንም ብትልሽ ምንም እሷ ትክክል ትክክል ነች ነው ያለቻት ምክንያቱም እኔ የተሰርቆብኛል ለምን እንደዚህ ለምን እዚህ ቤት ተሰረቀ ብላለች የሚለው ነው እሷ የቆጫት ገባሽ አረ ታዲያ ደጃ አልተሰረቅሽ አዎ እዛ ቤት ነው የተሰረቀው ይህማ ምን ውሸት አለው ትክክል ነው እዛ ቤት ነው የተሰረቅሽ ስለዚህ እስከተሰረቅሽ ደግሞ ብርሽን የመጠየቅ መብት አለሽ። እኔ በሆን የምጠይቀው እሷን ነው። ግዴን ይጋደላል ውሞት አለው እንጂ ስለጠፋችሁ ልጅ አይመለከተኝ ምክንያቱም ያዳምን ልጅ የዱባይ ሪሰብ ስብ አስቀምጣ እጃዛ ቤት ከተሰረኩኝ ማን ሊሰጠኝ ይችላል? ከእሷ ውጭ እሷ ስትፈልግ አንጫ ቆረር ትግባና ልጅ ታምጣት፣ አይመለከተኝም። እኔ በሆን በአንቺ ቦታ በሆን እኔ አረጋሽትም ሶሻል ሚዲያ ላይ ልጅቷን ለማፈላለግ አልወጣም፣ ቢኮዝ ምንም ኤቪደንስ የለሽም ስለ ልጅቷ ባይኖርሽ እንኳን መሰረቅሽን እርግጠኛ ከሆንሽ መጠየቅ ያለብሽ አከራይሽን ነው። ምን አገባሽን ጠየኳሽ፣ ሻንጣዬን አውጥታን የጣለችብኝ። ስለዚህ አየሽ፣ አንቺም አትከበሪበት ቦታ ነው የተገኘሽው። ለአንቺም አይስማማሽ ቦታ ቤት ውስጥ ነው ያለሽው። ስለዚህ ብርሽ መዘረፉ ምን ይደንቅሻል? ካልተከበርሽ መጀመሪያ እኮ ክብር ይበልጣል። አንቺ ብር የጠፋ ስቲ አስወጥተሽ እየተጣልሽ እንዴት አንቺ በቃ ሌላ ሰው ላይ እንትንት ያለሽ ሌላ ሰው ላይ ሰንበዲ ላይ ልጅቷ ስለጠፋሽ ብለሽ ትደመድሚያለሽ። መጀመሪያ አንቺ መች ክብር ሰጠሽ? እሺ በቃ ሳሪ፣ ሁሉን እሷንም ይችንያቸውንም እንድጠይቁልኝ በትትና ጠይቃለሁ። ሳሪ፣ እንድትረዱኝ እፈልጋለሁ። ይሄ ብር መቼም እንዴት እንደሚመጣ ታውቂያለሽ። ሳሪ፣ ሁላችንም ብሩን ሰርተን ነው የምናገኘው። አይ ኖ፣ ግን ደግሞ ልጅቷ ያለ ስሟ ስም ከሚሰጣት ልጅቷ ትምጣና እናጣራ። ከሰረቀችን መስረቋን እንወቅ። ከወሰደች ብሽም ካልወሰደችም እንወቅ። ምንም ችግር የለም፣ እንወቅ። አሁን እሷ ላይ ደምድመሽ እንዳትናገሪ የምትይኝ በምን አይነት መልኩ ቪዲዮ እንድሰራ ደግሞ ገዥ፣ አንቺ አሁን ለምሳሌ የምጠቁጣ የሆነች ሰው ከወዲያ ከወዲህ እጃዛ ቤት ትላለች፣ ብዙ ቤት ውስጥ ትወጣለች፣ ትገባለች። የመጀመሪያ እንትንደ ስለዚህ አንቺ የምታውቂው ነገር አለ ማለት ነው። ግን አሁን እንደነገርሽ ከሆነ ደግሞ ኔበር እንደዚህ አይነት ነገር እንደማታውቂ፣ አስራ አምስት ቀኗ በራሷ ጊዜ ነው። አንቺ እማዳም ቤት እንደዚህ ነው አለችኝ፣ ያቺ አከራይ እንደዚህ ነው አለች ብለሽ ነው እንጂ ምንም ኤቪደንስ የለሽም። ስለዚህ አሁን አንቺ ቪዲዮ የምትሰሪው እኔ እዚህ እዚህ ቦታ ላይ እኖር ነበረ እኖር ነበረ ነገር ግን ስኖር ተከራይቼ ስኖር አንድ ሰው ብሬ ሰረቀኝ፣ ብሬን የሰረቀች ደግሞ ይቺ ናት። አሁን የምትይው ይህን ነው። ምክንያቱም ብርሽ እንደሰረቀችሽ ነው ያምሬ ልጅ ነው። ምክንያቱም እነዚህኞች በመጽሐፍ ቅዱስ ምለውልኛል። ማሬ በመሀል አትመኝ። ኢየሱስ ክርስቶስን የሸጡት ይስመው ነው። ገባሽ? ስለዚህ ማንም ሰው ስለማለት ንፁህ ነው ማለት አይደለም። አንድ ሁለተኛ ደግሞ አንቺ ብርሽን ነው የምትፈልጊው። ማንስማል አይጠበቅብሽም። ብርሽን መጠየቅ ያለብሽን ቦታ ማወቅ ነበረብሽ። መጠየቅ ያለብሽ አከራይሽ አለቀ፣ በቃ እዛ ቤት ውስጥ ማንኛውም ሰው ቢገባ ቢወጣ አይመለከትሽም። እቃሽን ሙሉ እስካስቀመጥሽ ድረስ ወላ ለምን እንደዚች የምታክል እንደዚች የምታክል ሻሽ ሆኖ ሊጠፋሽ አይገባም፣ አይገባም፣ አይገባም። እኔ በዚህ ነው የማምነው። ማንኛችሁም ቤት ተከራይታችሁ ስትኖሩ ስትኖሩ የምትገቡበት ቤት የእናንተን ነገር መጀመሪያ ካላስከበረ ዛሬ እቃችሁን ከነካ ነገ ደግሞ እናንተን ይነካል። ስለዚህ ለምንድነው እንደዚ አይነት ቤት ውስጥ የምትቀመጡት? ለምን ድን ነው ከፍላችሁ ነው። እኔ እኮ 200 ብር ይከፈላል፣ 199 ብር ብሰጥሽ ብሰጭ አልቀበልሽ። ስለዚህ እኔም ለጥቅሜ ነው ማስቀምጥሽ። ስለዚህ ጥቅሜን ከወደድኩኝ ያንቺን መብትና ግዴታ ማሳወቅም መጠበቅም አለብኝ። ዛሬ ከሻንጣሽ ውስጥ 200 2800 ብር የተሰረቀ፣ ነገ ደግሞ ህይወትሽ ቢጠፋ ይጁጪን ያላቅም ልትይሽ ልትልሽ ነው አዎ እዚህ ላይ ዘጋም ብላ ነው። በቃ ሻንጣ ምናምን የወረወረች በጣም ብቻ በጣም የሚያስጠላ። ከዛ ፖሊስ ጣቢያ ሄድኩኝ። ፖሊሱ ምንም ሊሰጠኝ አልቻለም። ሙሉ ቀን ምክንያት ያስፈልጋል፣ ያለ ምክንያት ምንም አይደለም። ፎቶ እንኳን ጠይቆ የነበር በሰዓቱ ላይ ማለት ነው። ሲኩሪቲው የለም በይ፣ ሲኩሪቲውን እንኳን ታውቃለች። እዛ ቢልዲንግ ላይ ብዙ አመት ትኖራለች። ማር ኔ ሲጀመር አንድ ነገር ልንገርሽ፣ በቤቴ ውስጥ እንደዚህ አይነት ነገር ከተፈጠረ የመጀመሪያ ማብዶው እኔ ነው። ምክንያቱም ቤቴ ውስጥ ለምን ተፈጠረ፣ እንዴት ተፈጠረ ለምንስ እንደዚህ ሆነ ብዬ ማለት ነው። የመጀመሪያው ነገር ስለዚህ ኢትስ ኖርማል ነው በእሷ ኖርማል ነው ቢኮዝ ካላስ። ምክንያቱም አንቺ ከፊትም ከኋላ ማየት አለብሽ አረጋሮች። ስለዚህ ያልኩሽን አርጊ፣ መልካም ጊዜ እሺ። ማሪ አመሰግናለሁ። ሳሪ ምንም አደለም። ሱሱ ጁዬና ነጽፎ ሎ ያደርጉሽ እሺ። ዩዘር ቀጥ ከዛው ለወጣ ነው ጋይስ ካላስ የማይሰማ ጉድ የለም እንደ እንዴ መግዲ በደንብ ነው የሚሰራረቁት ማሬ እንዴት ነሽ አለልሽ ምን ልታዘዝ እኔ ቆንጆ ይቅርታ በናትሽ አቆዮሽ እንትን አለሽ መሰብ አለሽ አዎ ማሬዋ መውሰብ አለኝ ሁለት መቶ እና ሁለት መቶ ሀምሳ እሺ ዋትሳፕ ቁጥር አለሽ ማሬ አዎ ማሬ ላሳይሽ አውጥቼ ሸክላ ቁጥሩ ከዛ ሰው ላይ ታላክካለሽ ገብቶሻል እንደዚህ እነሱ እንትን ብለው የልጅቱ ደግሞ እኔ ሰርቄ ሽቶ አስቀምጬ ሊሄድ ሀ ሽቶ አስቀምጬ ያኔ ምን እንደሆነ ምን እንዲፈጠርልኝ እኔ ሽቶ የማስቀምጠው ከሰረኩ በኋላ ይችን ይችን ማሬ ለኛ ተዋት። አከራይተን እጃዛ ቤት ይዘን በደንብ እናውቃለን። የውዴ የስንት ነው? በጣም የሚያምር ሙሰብ ነው። አሰፋፉ ሁሉ ነገር ጥንካሬ ማርያምን በጣም ውስጥ አለው። ማይንምየረከቦት አሳይ ረከቦት አለ። ረከቦት ምን አይነት ነው የምትፈልጊው? አነስ ያለው ትልቁ ይሄም አለ። በጣም ተፈላጊና ተወዳጅ ጎልድ ነው። ይሄም አለ። የህጣን ማንት ነው፣ አብሮ ነው የመጣው። ሁሉም አለው። የማጨሻም አለው። ይኸውልሽ፣ የስኳር አለው፣ የጀበና ማስቀመጫ አለው። ጎልድነቱ ልንገርሽ፣ እንደዚህ በካሜራ ስታዩ እንትን ይላል እንጂ በአካል በጣም ነው የሚያምረው። ሻይ ነው የሚያደርገው። ከለሮቹ ምናምን አይለቁም፣ አይገፉ፣ አይሻግትም። ምን ኖ አሁን ለምሳሌ አንቺ በመጀመሪያ እቃ ጥንቃቄ ያስፈልጋል። አንቺ በየትኛውን ቦታ የምታንገላችሁ ውሃ ምናምን እንትን ምትዩ ከሆነ ኦፍኮርስ ማንም ግን ጥንቃቄ በተሞላበት ካደረሹ ኔበር እንትን አይልም። እኔ ቤት አሁን ይቺ ትንሿ ጎልድ የሚገርምሽ ማለት ነው ማርያምን ሁለተኛ ዓመቱ መጣ ምንም ነገር አልሆነ። ኢቨን እኔ እንደሁም በደንብ ምክንያቱም ብዙ ጊዜ ቡና አላፈላም አስቀምጨው ነው አንዳንድ ጊዜ ሳፈላ ሳወጣው እንደዚሁ እንዳለ ነው እኛ ደግሞ ስናመጣ ማለት ጥራት ያለውን ነው የምናመጣው። ሁለተኛ ደረጃ ምናምን አላመጣም። እሺ ችግር የለም ጀበና አለሽ? እስኪ ጀበና ማሳዪኝ። ጀበና ያልተሟሻለኝ የምር እየተዘጋጀ የለም እየተዘጋጀ ለበዓል፣ ለበዓል አታመጭ ምን አሟሽ ወስደሽ አልችልም፣ አልችልም አዊ ዘጋጀ